ይህ የቡርሃን መንገድ ከተቀለበሰ እጅግ በጣም ከባድ ነው። ቢቀለበስም ባይቀለበስም ኢሳያስ አፈወርቂ ከባድ ውጥረት ውስጥ ገብቷል። የሄሚቲን ዛቻ የሰማው አልቡርሃን። ኤሚቲ በአየር ጥቃት ሊፈጽም ይችልባቸዋል ብሎ የሚያስባቸውን መሳሪያዎች እንዳለ ወስዶ የታስቀመጠ ኤርትራ። በየትኛውም ስሌ በይሆናልና በአይሆንም ሴናሪዮች ያስቀመጥ ነው። አይሆንምም ቢሆን ችግር ውስጥ ናቸው። ይሆናል ያልናቸውም ነገሮች ቢሆኑ ችግር ውስጥ ናቸው። ከችግር ውጭ ምርጫና አማራጭ የላቸው ስተዋል። ጠቅላይ ሚኒስትር አብይ አህመድ እየሮጠ ሄዶ ዩኤኢ ላይ ወዳጅነት ሲመሰርት እንደ ሞኝነት፣ እንደ ጅልነት፣ እንደ ቂልነት ነበር የተቆጠሩ። ኤሚቲ ከሁሉም የኢትዮጵያ ጠላቶች ጋር ጠላት ለዛ ነው የሄመቲ ማሸነፍ ጥቅሙ ከኛ ሀገር አንፃር ነው። የትኛውንም ዲፕሎማሲያዊ የትኛውንም ቀጠናዊ ጉዳይ የምንለካው ከሀገራችን ጥቅም አንፃር ቲፒኤልኤፍ መቀመጫዋን ከመቀሌ አንስታ ሽራ የወሰደችው ተገብታ ተገብታ እስከ ሰና ምናምን የሚሄደውን በረሃ ይዛ እስከ ሱዳን ድንበር የሚዘልቀውን ሱዳን ካለው ኃይሏ ጋር የሚጣመረው ምናምን ፖለቲካዊ ጨዋታ ቆምራል። የቡርሃን መነቅነቅ ይሄንንም ነው የሚመታው ትንትናም ብለዋለች ኬንያ ትግራይ 360 ዲግሪ አትዘጋም። አሁን ከኤርትራ ጋር ወዳጅ ነን፣ ከኤርትራ የምንታገኝ ነው የባሰ 360 ዲግሪ ከረቸም ካት እንጂ ብላለች። በጣም ትክክለኛ አገላለጽ። በእርግጠኝነት ጠቅላይ ሚኒስትር አብይ አሕመድ ሬድዋንንና ጌታቸው ረዳን አሲዘው የላኳቸው ፖስታ፣ ቡርሃን እጅ የገባው ፖስታ የኤርትራ ቤተመንግስትን በጣም ብዙ ጨዋታዎችን የሚረታ ነው የሚሆን በዚህ ተገለባባጭ ፖለቲካ ውስጥ የማይገለባበት ዘላቂ ጠቀሜታ አለ። ኢትዮጵያ ከማጽናት አንጻር የኢትዮጵያ መንግስት ተሳክቶለታል። ምን አገባን እኛ፣ ስለ ዘላቂ ወዳጅነት ስለ ዘላቂ ጠቀሜታ ነው። ሰላም ጤና ይስጥልን። ወደ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? አላችሁ ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በሰዓታችን መተናል። ከፍ ያለውን ድል ከፍ ያለውን ርቀት ልናወጋ ነው። በቆይታችን እጅግ በርከት ያሉ ቀጠናዊ ጉዳዮችን የምንመለከት ይሆናል። በተለይ ለሻዕቢያ እና ለህዋት እንደመሸባቸው የሚያሳዩ ፍንጮችን የምንመለከት ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። የበለጠ ተደራሽ እንዲያደርግልን ማለት ነው። የጠቅላይ ሚኒስትር አብይ አሕመድ መንግስት አይቲንክ አሁን ጠላት ቸግሮታል። በጣም ጠላት ቸግሮታል። በጣም ከባድ የሆነ የጠላት ችግር ላይ ነው ያለው። በጣም እርግጠኛ ነኝ። ህወሀትን ከጠላት እነ ልደቱ አያሌውን ከጠዋት ከጠላት እነ ጀዋርን ከጠላት እንደማትቆጥሯቸው ተስፋ ያደርጋል። እነሱ ገልቱ ልፍያ ላይ ነው ያሉት። የገልቱ ችግር የለበትም የደህና ጠላት ችግር ነው ያለበት። ማለት ዶክተር አብይ የድሮዎቹ ጠላቶቹ ሊያጠፉት የሚታገሉ ጠጥሩ ጥሩ ጡንቻ ያላቸው አካላቶች እንዳለ አሁን ደጋፊዎቹ እየሆኑ ነው፣ እና ደህና ጠላት የሚያስፈልገው ይመስለኛል። አሁን እነ ሳማንታ ፓወር እንደምታውቁት እናጠፈዋለን ምናምን ብለው እራሳቸው ከነ መስሪያ ቤታቸው ጠፍተዋል። አሜሪካ እንደምትዋት ይቅርታ ምናምን ትላለች፣ ሆነ ቆንጠጥ ስትደረ ይቅርታ ምናምን ትላለች። ወዲያ ደግሞ ስንሄድ ብሪክስም ወዳጆቻችን ናቸው፣ ሚድሊስትም ከነ ቢንዛይድ ጋር ወዳጆች ነን። ራሽያን ብንሄድ ቭላድሚር ቭላድሚሮቪች ፑቲን ፈገገ ከሚሉላቸው ሰዎች መካከል አንታጣም። ወዲያ ደግሞ ረሲብ ጣያብ ኤርዶዋን ባባይ ኤርዶዋን ጋርም ብንሄድ ያው ምንሰማ ምንደመጥ አይነት ህዝቦች ነን። ከሰሞኑ ጠቅላይ ሚኒስትሩ እንዳሉት በየሀገራቱ ወዳጆች አሉን። ወዲያ ብራዚል፣ ወዲያ አሜሪካ፣ ወዲያ ካታር፣ ወዲያ ሳውዲ ጠንከርከር ያሉ ግንኙነቶች አሉና ደህና። ጠላትን የቸገረን ግን ጎረቤታዊ ከጠላት ባንቆጥራቸው እንደው ጭቃ የሚለጠልቁ ከሞትን አይቀርና ናይ ቀርና ቆሻችሁና ቆሻችሁ ቅሩ የሚሉን ሰዎችም ውጥረት ውስጥና እክል ውስጥ ገብተዋል። የሱዳን ፖለቲካ አሁን ያለበት መንገድና የሄደበት ያለው አዝማሚያ ሻዕቢያና ህወሓትን እጅግ ከባድ የሚባል አደጋ ከፊት ለፊቱ ደቅኖባቸዋል። የምስራቅ አፍሪካ ፖለቲካ ጦሙን አያድርም፣ እንደምታውቁት አይገመትም። በተለይ የሱዳን ፖለቲካ አሁን ላይ የኤርትራንና የህወሓትን እጣ ፈንታ ወሳኝ ከሆኑ ጉዳዮች መካከል አንዱና ዋነኛው ሄመቲ ሃምዳን ዳጋሎ፣ አልቡርሃ እነኚህ ሁለት ሰዎች በሱዳን ፖለቲካ ውስጥ ገዝፎ ስማቸው የሚነሳ ሰዎች ናቸው። የሱዳናውያንን ቀጣይ ጣፈንታ የመወሰን እድል እጃቸው ላይ ተቀምጦላቸዋል። እንደምታውቁት ሁሉም ከጀርባቸው የራሳቸው የሆነ አሰላለፍና ኃይሎች አሏቸው። ሁሉም ከጀርባቸው ለየራሳቸው ያቆሟቸው ኃይሎች አሉ። አልቡርሃን ከጀርባው ካሰለፋቸው ኃይሎች መካከል አንዷ ቲፒኤልኤፍ ናት። ቲፔሌፍ እነ ጀነራል ሌተናል ጀነራል ዮሐንስም ሲናገሩ እንደነበረው ቀጥታ አሁን የነ አልቡርሃን ቡድን አርኤስኤፍን ገፍቶ እነ ሄሚቲን ገፍቶ እንዲቆጣጠር ብልጫውን እንዲይዝ ካደረጉ አካላቶች መካከል ቲፔሌፍ አለችበት እና አሁን በሱዳን አንድ ነገር አዣምቧል። ሄሚቲ ፓወር ሊገለብጥ ይችላል። ከሰሞኑ ወዲያ በሊቢያ በኩል የትሪያንጉላር በሆኑ አካሄዶች የአልቡርሃን ኃይሎች ላይ ብልጫ እየወሰደ ነው ማ፣ ሃምዳን ዳጋሎ ሄመቲ። ቡርሃን ዳግም ስልጣኑ ሊቀለበስ ይችላል፣ ዳግም ሊያፈገፍግ ይችላል። አርኤስኤፍ ዳግም ከፍ ብሎ ሊመጣ ይችላል። ይህ የቡርሃን መንገድ ከተቀለበሰ እጅግ በጣም ከባድ ነው። ቢቀለበስም ባይቀለበስም ኢሳያስ አፈወርቂ ከባድ ውጥረት ውስጥ ገብቷል። ኤርትራውያን የሚይዟቸው ከባድ ውጥረት ውስጥ ነው የገባው። ሰሞኑን እንደሰማችሁት ሄመቲ ሲዝት ነበር፣ ሲዝት ሲያስፈራራ ነበር። አብዛኞቹ የኢትዮጵያ ጠላቶች ላይ ሲዝት ነበር። ታዲያ የሄመቲን ዛቻ የሰማው አልቡርሃን ሄመቲ በአየር ጥቃት ሊፈጽም ይችልባቸዋል ብሎ የሚያስባቸውን መሳሪያዎች እንዳለ ወስዶ የታስቀመጠ ኤርትራ ኤርትራ በአየር ልትደበደብ ትችላለች ማለት ነው። ሌላኛው ከባድ ስጋት ደግሞ ኢሳያስ አፈወርቂ አላየሁም ሊል ይችላል የኖረበት ነው። በሶማሊያ ላይ እንዳደረገው ማለት ነው። ቡርሃን ተሳስቷል። ከባህርሰን የተሳተው ወስዶ መስጠት አልነበረበትም። አላየሁም ሊለው ይችላል። ይሄ የኢሳያስ አመል ነው የኖረበት ነው ሊክደው ይችላል። ላይመለስለት ይችላል። ይሄ ወደ ሌላ ግጭት ውስጥ ሊያስገባቸው ይችላል። እጅግ ከባዱ አደጋ ግን ቡርሃንን ሄሚቲ ከገለበጠና ካነሳው የቲፒኤልኤፍና የሻዕቢያ ጣፈንታ ምንድን ነው የሚሆነው? ከአርኤስኤፍ ጀርባ ከሄሚቲ ጀርባ ያለው ኃይል ማን ነው የሚለውን ማየት በጣም ማየት ያስፈልጋል። ቡርሃን ወደ ስልጣን እንደመጣ ቶሎ ፕሮፓጋንዳውን ነበር ያጣደፉት። ቶሎ ቶሎ ፕሮፓጋንዳውን ያጣደፉ፣ አቀላለሙት፣ አዋዙት። ከዛስ ያ ሁሉ ሲደረግ ደጋግመው ይናገሩ ነበር የኢትዮጵያ መንግስትም አደጋ ላይ እየመጣ እንደሆነ፣ ሱዳን ቡርሃን፣ ሻዕቢያና ቲፒኤልኤፍ ሆነው ካላቸው ወዳጅነት አንጻር ከባድ የሆነ ጥቃት የኢትዮጵያ መንግስት ላይ ሊሰነዝሩ እንደሚችሉ ይናገር ነበር። ግን አንድ ስሌት አላሰሉም፣ አንድ ቀመርን አልቀመሩም። ዩኤኢ የምትባልን ሀገር ረስተዋል። ዩኤኢ ካስታወሱ ከነበራችሁ በአየር በጣም ከባድ እርምጃ ነው የወሰደችው ፖርት ሱዳን አካባቢ ላይ። እቺ ዩኤኢ እና አብይ የመሰረቷት ወዳጅነት በጣም ብዙ ሰዎችን ለሚስ ካልኩሌሽን ስትዳርጋቸው አይተናል። እነ ጀዋር መሐመድ እንዴት አርገው አብይ ስልጣን ላይ ሲወጣ እንዴት አድርገው እንደሚያወርዱት የተለያዩ ቀመሮችን ይቀምሩ ነበር ከሀገር ውስጥ ፖለቲካ አንጻር ከውጭ ዲፕሎማሲ አንፃር በጣም የተለያዩ ሀሳቦችን ይቀምሩ ነበር እና ያንን ቀመር ሲቀምሩ አንዲት ሀገር ስሌታቸው ውስጥ አልነበረችም። አንዲት ሀገር ድምርና ቅነሳቸው ውስጥ፣ ማባዛትና ማካፈላቸው ውስጥ አልገባችም። ዩናይትድ አረብ ኤምሬትስ የምትባል ትንሽ ግን ሪች፣ ጥቂት ግን ሀብታ አናሳ ግን እጅግ ግዝፍ ያለች ሀገር ረሷ። ጠቅላይ ሚኒስትር አብይ አሕመድ እየሮጠ ሄዶ ዩኤኢ ላይ ወዳጅነት ሲመሰረት እንደ ሞኝነት እንደ ጅልነት እንደ ቂልነት ነበር የተቆጠረው ዛሬ ብዙዎች እየተገረሙበት ያለውን የዲፕሎማሲ ድል አስመዝግቧል ለምሳሌ ትራምፕ ስልጣን ላይ ሲወጣ ጉዱ ፈላቢ ተባለ ለምን ትራምፕ ከሄሊዮፖሊስ አለቆች ከእነ ኤልሲሲ ጋር ወዳጅነት አለው ተብሎ ስለሚታሰብ በቃ ጉዱ ፈላ አለቀለት፣ ምናምን ዩኤ ያታደነው ምናምን ተባለ። ያ ሲነሳ ትራምፕ ከዩኤ ጋር ያለው ወዳጅነት አልተነሳም። ዛሬ ዩኤ አሜሪካ እና የአሜሪካን እንትን እስከ መዘወር ደርሳለች በኢንቨስትመንቷ። ነጋዴው የአሜሪካ የዋይት ሃውስ አለቃ ዶናልድ ጄ ትራምፕ ወደ ሚድልስ መጥቶ ይዞት የሄደውን ስንት ትሪሊየን ዶላርስ ኢንቨስትመንት መዘንጋት የለብን መርሳት የለብህ። እዚህ ላይ አለች ማ ዩኤ። ከሄሚቲ ጀርባ ማን አለች? ዩኤ አለች። ኢትዮጵያ ከዩኤ ጋ የገባችው ወዳጅነት ደግሞ አለ። እኝን ሁሉ ስትደማምሩት የኢትዮጵያ ጠላቶች በሙሉ ነው የመሸባችሁ። ሄሚቲ ሱዳን ባሉ እና አልቡርሃን ላይ ይዝቷል እና አልቡርሃን ላይ ሲዝት ማናለች? ቲፔልፍ አለች። ቲፔልፍ ካለች ማናለች? ግብፅ አለች። ግብፅ ካለች ማና ትረሳም ኤርትራ ትደምራለች። ሰንሰለቱን እናየዋለን ማለት ነው። ሄሚቲ ከእነዚህ ሁሉ ጋር ጠቡስ ከሆነ ከአንድ ሰው ጋር ለመስራት ይገደዳል። ከአራት ኪሎ አለቃ አብይ አህመድ ጋር ካሳውሱ ከነበረ ሄሚቲ የንግድ ባንክ ህንፃ ላይ ቆሞ ቁልቁል አዲስ አበባን እያየ የተነሳው ከጠቅላይ ሚኒስትር አብይ አሕመድ ጋር የተነሳው ፎቶ መነጋገሪያ ነበረች። ዝም ብሎ አይደለም። በሱዳን ፖለቲካ ውስጥ በአሸማጋይነት የገባንባቸው ግዛቶች አይረሱ። ግን በሴራ በክፋት ምናምን ደቁ ነው ሲመጡ ቀስሶ የሚጠብቅ ኃይል እዚህም አለ ማለት፣ ሄመቲ ከሁሉም የኢትዮጵያ ጠላቶች ጋር ጠላት። ለዛ ነው የሄመቲ ማሸነፍ ጥቅሙ ከኛ ሀገር አንፃር ነው። የትኛውንም ዲፕሎማሲያዊ የትኛውንም ቀጠናዊ ጉዳይ የምንለካው ከሀገራችን ጥቅም አንፃር። የቡርሃን መነቅነቅ፣ የቡርሃን ችግር ላይ መኖር የቲፒኤልኤፍ እና የሻዕቢያ ፓወር ሴል የፓወር ሃውስ ከሆነው የካርቱም ፖለቲካ አንፃር ብዙ ነው። እንትን የሚለው ቲፒኤልኤፍ መቀመጫዋን ከመቀሌ አንስታ ሽራ የወሰደችው ወዲያ ተገብታ ተገብታ እስከ ሰና ምናምን የሚሄደውን በረሃ ይዛ እስከ ሱዳን ድንበር የሚዘልቀውን ሱዳን ካለው ኃይሏ ጋር የሚጣምረው ምናምን ፖለቲካዊ ጨዋታ ቆምራል። የቡርሃን መነቅነቅ ይሄንንም ነው የሚመታው። ያላት ትናንትና ከፈትኩት ምናምን እያለች ስትቆለጳጳስበት በነበረው ዛላንበሳ በኩል መሽሎክ ነው፣ ምን ፈልጋ እንደምትሄድ ማየት ነው። ከዛ የሚገኝ ነገር የለም፣ ባይዘ ወይ ከዚህ የሚያሸሹለት ነገር ከሌለ ከኢሳያስ የሚያገኙት ምን አይነት ጥቅም አይኖርም። ትንትናም ብለዋለች ኬንያ ትግራይ 360 ዲግሪ አትዘጋም። አሁን ከኤርትራ ጋር ወዳጅ ነን፣ ከኤርትራ የምንታገኝ ነው፣ የባሰ 360 ዲግሪ ከረቸም ጋት እንጂ ብላለች። በጣም ትክክለኛ አገላለጽ ነው። በጣም ትክክለኛ አገላለጽ ነው። ዩኤኢ አሜሪካን እየዘወረች ነው። አርኤስኤፍ ጀርባ ዩኤኢ አለች። ባለፈው አብይ ፖርት ሱዳን የላካቸውን ሰዎችም አስታውሷቸው ሬድዋንና ጌታቸው ረዳ ሰዎቹ በራሳቸው ብዙ ሊተነተን ይችላል። ከማንነታቸው አንጻር ሁለቱ ሰዎች ለኢሳያስ ጠላቶች ናቸው። ኢሳያስ ጠላት ወይ ደግሞ አላስፈላጊ የሚለው ሀገር ዲፕሎማሲ ምናምን የለው ግለሰቦች ነው ያሉት ማጥፋት ነው የሚፈልገው። በእርግጠኝነት ጠቅላይ ሚኒስትር አብይ አሕመድ ሬድዋንንና ጌታቸው ረዳን አስይዘው የላኳቸው ፖስታ ቡርሃን እጅ የገባው ፖስታ የኤርትራ ቤተ መንግስትን በጣም ብዙ ጨዋታዎችን የሚረታ ነው የሚሆን። ምክንያቱም ሬድዋን እንደምታውቁት አስመራ አምባሳደር ሆኖ ሄዶ ብዙ ነገር የተደረገ ሰው በኢሳያስ የሆኑ የሆኑ ነገሮች ነበር። ጌታቸው ረዳ ጌታቸው ረዳ ቀላል ሰው አይደለም። አሁን የጠቅላይ ሚኒስትሩ የአፍሪካ ጉዳዮችና አማካሪ ሚኒስትርን ከዛ ቲፒኤልኤፍ ነበረ ቲፒኤልኤፍ ነበር። አሁን ስምረት የሚባል ፓርቲ የሚመራ ተቃዋሚ ፓርቲ የሚመራ የሀገሪቱ ገዢ ፓርቲ አባል ያለ አይደለ፣ ግን ቁልፍ የሚባል ስልጣን ያለው ቡርሃን ትላንትና ቲፒኤልኤፍ ሆኖ ሳምሪ የሚባል ኃይሉን እንትን ለማለት ሲል ከሱዳን ሰዎች ጋር ይገናኝ የነበረ አፈ ህወሀት አፈ ህወሀት ብቻ ሳይሆን ጭንቅላተ ህወሀት ልንለው የምንችለው ሰው ብጻይ ስጋ አብጾት ብሎ የሚመማል የጓደኝ ስጋ ብሎ የሚምል ህወሀታዊ ነበር። አንድ ነገር ደግሞ መርሳት የለብንም፣ ማስታወስ ያለብን አንድ ጨዋታ አለ። ቡርሃን ከኢሳያስ ጋር ዘላቂ ትዳር ሊኖሩ አይችልም ዘላቂ ትዳር ሊኖረው አይችልም። አይፈልጉትም ከኢሳያስ ጋር መስራቱን፣ ምክንያቱም አይረሱም። ትላንትና በአልበሽር ስልጣን ላይ በነበረ ጊዜ ያደረጓቸውን ከነመለስ ጋር ምናምን ሆነ የቆመሩባቸውን ቁማር ምናምን ምናምን አይረሳም አይረሳም፣ ምንም አይዘነጉትም ማለት ነው። ስለዚህ ሁሉንም ጨዋታ በተንተን አድርጎ ማየት ነው። ወዲህ አሜሪካ የኢትዮጵያን የባህር በር ጥያቄ ትቀበላለች፣ እደግፋለሁ ትላለች። ወዲህ የኢትዮጵያ መንግስት ላይ ለተነዘርኩት የሐሰት መግለጫ ይቅርታ ጠይቃለሁ የሚል መግለጫ ታክልበታለች። መለስ ስትል ሄሚቲ በዛ በኩል ያለውን ፓወር ሃውስ እየነቀነቀው ነው ትንሽ ለማነፍነፍ ስትሞክር ሞክር ወዲህ እነ ወዲያን ጥሩ አራት ክፍለ ጦር ይዘዋል። ወዲህ ሸሸት ስትል ወዲ ገብረ ትንሳኤ ፓርቲ እያጠናከረ ነው። ከማን ጋ? ከወዲ ረዳ ጋር ራያ ቢራ ባናቱ ላይ ቋ ካረክበት ይሄ ቆጆ ሻኛ ከዳዊት የሆነ ጨዋታ። ራያ ቢራ ግን ገበያው ላይ አለ እኔ ካለ ግን ባናቱ ላሳርጉበት እኔ 18 ዓመት ስላልሞላኝ ቢራ አልጠጣ እንጂ ራያ ቢራ የሚያንቃ አይመስለኝም። ያንቃል ብላችሁ ነው ያዋከቡት ነገር አሉ እና ኢሱ የምትጫወትበትን ካርታ ያጨርሳለች። አብይ በሱዳን ፖለቲካ ውስጥም እየሰመረለት ነው ማለት፣ ብልጠት የተሞላበት ጨዋታ ነው ሲጫወት የሰነበት ብልጠት የተሞላበት አካሄድ ነው ሲሄድ የነበረው። ተገለባባጭ ነው ጨዋታው፣ ይገለባበጣል። እንደዚህ እንደዚህ እንደዚህ፣ በዚህ ተገለባባጭ ፖለቲካ ውስጥ የማይገለባበጥ ዘላቂ ጠቀሜታ ለኢትዮጵያ ከማጽናት አንጻር የኢትዮጵያ መንግስት ተሳክቶለታል። ምን አገባን እኛ፣ ስለ ዘላቂ ወዳጅነት ስለ ዘላቂ ጠቀሜታ ነው እንጂ ፊልድ ማርሻሉ ደግሞ ሰሞኑን ማንቀጥቀጡን ተያይዘውታል። እሱን ጨምርበት እዚህ ላይ ዝም ብሎ አይደለም። ፊልድ ማርሻሉ ኢትዮጵያን እንትን ለማለት የሚሞክሩ የሆኑ ኃይሎች አሉ፣ ግን አይሳካላቸውም ይለዋል። ዝም ብሎ ነው እንዴ እንደዛ የሚሉ? ሰሞኑን እማነሳላችሁ ዩናይትድ አረብ ኤሜሬትስ፣ ኤአይ አብይ ኤአይ ቢንዛይድ ኤአይ አብይ ኤአይ ትንሹ ሀገርና ግዙፉ ህልም ጥቂቱ ህዝብና ትልቁ ሀብት ዓለም ወዴት እየሄደ ነው? በደንብ ነው የምናየው። እሱን ከሰሞኑ በስፋት አነሰዋል። እያንዳንዳ ጨዋታ ጥልቅ ነች። አይደፍሩም፣ አይሞክሩ፣ አይደፍሩም፣ አይሞክሩ። ይልካል፣ ይላላካል፣ ይተዛዘላል እንጂ ሻዕቢያ ዙሪያው ገደል የሆነበት አይሞክራትም፣ አይሞክራት እንዲች አይነት አይሞክርም። ይህን በእርግጠኝነት ጠቅላይ ሚኒስትሩን በኮንፊደንስ የሚናገሩት ይመስለኛል። አይደፍረኝም የሚሉ ይመስለኛል። ሻዕቢያ ተንጠልጥሎ ጢሎ ይዞ ከመጣ ነው እንጂ እንዲህ ዙሪያ ገደል ገባ ሆኖበት አይሞክረው። አሁን በሱዳን እንኳን ሁለት አደጋ አለበት። አንደኛ፣ በአየር ሊደበደብ ይችላል። ሁለተኛ፣ ክዶ ካልቡርሃን ይጣላል። ቀን ነው ደግሞ ታያችኋላችሁ። ምልምልምልምል ያለ ነው እንትን የምትለው የምትደውረው ዩኤኢን መናቅ ብዙዎችን ነው ዋጋ ያስከፈለው። ዩኤን ያከበረ የሚድልስትን ቀጣይ ሚዛንነት የተረዳ የአብይ አሕመድ መንገድ ደግሞ ብዙ ነገር ነው፣ ብልጫ ኢትዮጵያ እንድትወስድ ያደረገው። ጥቂት ጊዜ ናት ባይዘው እስከ መስከረም ህዳሴ ይመረቃል። ማሰብ ነው እንግዲህ እዚህ ላይ ከፍ ያለውን ጨዋታ ማለት ነው። ከፍ ያለውን ጨዋታ ማየት እዚህ ጋር ነው እና ዙሪያውን ማየት ነው። ማንበብ ነው። ጂኦፖለቲክሱን ፖለቲክሱን ከተገለባባጭ የፖለቲካ አካሄድ ከተገለባባጭ የፖለቲካ መንገድ አንጻር እዚች ላይ ሰሞኑን እነ ሳነሳላችሁ የነበረውን አፍሪካን ቢዝነስ ኢንሳይደር ዘገባ ማከል ነው። ዘጠና አምስት ፐርሰንት ዋና መስሪያ ቤቷን ጨርሳለች። ስለዚህ መስሪያ ቤቱ ስራ እንዲጀምር መስሪያ ቤቱ የባህር ኃይል ዋና መስሪያ ቤቱ ስራ እንዲጀምር ጨዋታው ይደራል ማለት ነው። የሙሴ ቤሄን ተኪ አዲስ አበባ ትጠራውና ታናግረዋል። እነ ጌዲዮን ጢሞቴዎስ ሊማሊሞ ምን ቢጥመለመልም መንገዱ ያው ነው ብሎ ያከሉበትን እንትንም ታክልበታል። አሁን ለቴድሮሳዊው ቁጭት የሚዳር ያለ አይመስለኝም። ጊዜና ትውልድ ይፍርደን ሳይነጋ እንዳስመሸሽብኝ ጊዜና ትውልድ ይዳኝን ሳልነቃ እንዳስፈረድሽብኝ የሚል ያለ አይመስለኝም። ነቅቶ ከፍርድ የሚጠጋገዝ ነቅቶ ከፍርድ የሚጠጋጋ ያለ ነው ይመስለኝ ተስፋ ባጣ ምድረ በዳ የአንዱ እውነት ዕዳ ይሆናል። ትንፋሹም መራር መካሪ አትሆንበትም። ሩቅ ሀሳቢ ቅርባ ዳሪ የሚያደርጉትም ሀይል የለም። ከፍ ያለ ነው ጨዋታ ናት። ቲፒኤልኤፍም ሻዕቢያም ምሽት ነው ያለባቸው። ቀናቸው እንደዚህ ቁልቁልቁልቁልቁል ነው እየሄደች ያለች። በአንድ በአንዲት የሱዳን ፖለቲካ ጨዋታ መተረማመስ የተነሳ ለዚህ ሁሉ ሊዳሉ ይችላሉ። በአንዲት በይሆናልና በአይሆንም ሴናሪዎች ያስቀመጥ ነው። አይሆንም ቢሆን ችግር ውስጥ ናቸው። ይሆናል ያልናቸውም ነገሮች ቢሆኑ ችግር ውስጥ ናቸው። ከችግር ውጭ ምርጫና አማራጭ የላቸውም። ስተዋል አውቶ ዘትራክ ብልጫ ያለው ሀይል የለም። በቃ ድል ያለው ሀይል የለም። ይረታል፣ ይሸንፋል፣ ይንቆታቆታል። ምርጫ የለውም። ምርጫ የለውም። በጣም የቆረቆዘ መንገድ ነው የሚከተሉ በጣም የተንኮታኮተ መንገድ ነው የሚከተለው። ስለዚህ ዐብይንም በሱዳን ጨዋታ በኩል ከፈለግከው በአንድ ካርታ ብቻ ጨዋታዋን ዘግተዋል ታገኘዋል። ብሬድጂ ቦምብ ፍልስፍናው ብቻ ኢሳያስ አፈወርቂን ጸጉሩን ሲያስነጨው ትመለከተዋል። ብሬድጂ ታክቲኩ ብቻ የኢትዮጵያን ከፍታ ሲያጸናታል። እና አሁንስ ባህር የባህር በር የሚባሉ ጨዋታዎችን የምታስጥለው ይመስልሃል? የምታስቶ ይመስልሃል? ባህር የባህር በር፣ ርቀት፣ ከፍታ፣ ልዕቀት፣ ድል፣ አሸናፊነት፣ ወኔ ከሚባሉ መንገዶችስ የምትገፋው ይመስልሃል? እንዳይመስል። እና ስጀምር እንዳልኩት አሁን አብዛኞቹ ጠላቶቻችን ወዳጆቻችን ሆነዋል፣ እና አዲስ ጠላት ፈልጉ። ደበረን ኛርኩ። ከሰነፍ ጋር መላፋት ሚረባ ሚረባ ጠላት አምጡኝ። እነዚህ ጋር መላፋት በጣም ነው የሚደብረው። አሁን ከልደቱ አያሌው ጋር ልፊያ፣ እንዲህ አይነት አሁን ታክኒካል እና ቴክኒካል የሆነ ጨዋታ የተጫወተ ሰው ከልደቱ አያሌው ጋር ሲላፋ ያሳዝን። እንዲህ አይነት ከፍታ ያሳለጠ ሰው አቦዩ ምናምን በሰባ ምናምን አመቱ ከዲያቤቲክ ምናምን ጋር እየታገለ መጥቶ ሆነ እንትን ሲለሆነ ሬ ደብራል እንዲህ አይነቱ ረቂቅ ሰውዬ ምናምን ጃዋር መሀመድ የሚባል ጉርምስናውን ያረሳ ገብስማ ሆኖላ ጉርምስናው ያልቶ ፍንዳትነቱ ያልተዘነጋው ፖለቲካዊ ውጥጥናውን ያልዘነጋ እሄት ያለ ሰው ሲላፋው፣ አጀንዳ ጢሎ በሚያዝ የተካነ ዱርዬ መቶ መጥቶ ልብሱን ሊጎትትበት ሲሞክር ምናምን ስቀ ነው ማለት ያለብህ። ላያዘልቃቸው፣ ላያቆማቸው፣ ላያጸናቸው፣ ላያሸንፉ ከድል ላይ ቆሙ፣ ምናምን እንዲህ አይነት እንትን ውስጥ መግባት አይሆንም። ይህ ለኢትዮጵያ በጣም የምስራች። በእያንዳንዷ ጨዋታ ላይ በቃ የሆነ ይሰምርላታል። ሰሞኑን ስል ነበር፣ ዩኒቨርስ በጣም እያዳላችላት ነው። ለኢትዮጵያ እንዲቀጥ ብሎ በተሰመረ መንገድ ላይ ድል ድል ድል ድል ብቻ፣ ሌላ ነገር የለም። ከድል የዘገየ ከማሸነፍ የዘገየ ከከፍታ የዘገየ አንድም ነገር የለ። ዝም ብሎ እያሸንፉ መቀጠል ሐቅ ያዝ፣ ጽና፣ መንገድ እውነት ይኑረው፣ አሸንፋል። ምን ቢጠራሩ፣ ምን ቢሰባሰቡ፣ ምን ሊዋጭሩ ቢሞክሩ፣ ምን ቢደነድኑ፣ ምን ጡንቸኛ ነኝ ቢሉ ምናምን የትም ድረስ የትም ነው አይዘልቁት። ቀድመ ሰርታችኋላ፣ የሰላሙንም መንገድ ቀድማ ሳይታችኋላ፣ የሰላሙንም አቅጣጫ ከማቻር እስከዛ ልባኪ ሁሉም ጋር እኮ አታጣውም። ህልበሽር ጋርም ሐምዶ ጋርም አታጣውም። ወደ ያፎን ጋርም አታጣውም። ፎርማጆ ጋርም አታጣውም። ሀሰን ሼህ መሐመድ ጋርም አይታጣም። እኚህን ሁሉ ጨዋታዎች ሲያዩ ያልሞቱ ይኸው ምስክሮች ብዙ ናቸው። እነ ሙሳፋቂ፣ እነ ራማ ፎሳ ሙሴቬኒ በእድሜ በድሜ ማምሻ ምን ጉድ መጣብኝ እያለ እነ ሙሴቬኒ በእድሜያችን ማምሻ ምን አይነት ማዕተኛ ከበሻሻ በቀለ እያሉ እንዲህ ድድም ጥርስም መንጋጋም ሚላጭ እሳት ከየት መጣባቸው ያሉ የሰው እሳት ነው። አባት አብይ አሕመድ ይባላል። ያጫውታል ጨፍ ኦሮሚያ ማላ አስሯት የነበረችውን ቅኔ ኦሮማራ በሚባል ሌላ ቅኔ፣ ቅኔን በቅኔ ነው የሚፈተው። ይመቸው። ቅኔን በቅኔ ፈቶን የመጣው እያሳለጠው ከፍ ይላል ማለት ነው። እዚህ ውስጥ በጣም ብዙ የኢትዮጵያ ወዳጆች አልአዋል፣ የቀደመ ብልጠት፣ ቀድሞ መረዳት፣ አስቦ ተዘጋጅተዋል። መንቀሳቀስ መጨረሻውን እንዲህ ከፍታ። እንዲህ ድል እንዲህ አሸናፊነት ያደርገዋል ማለት ነው። ከዛ ያለፈ ነገር አይኖርም። እንደዛ ነው እንግዲህ፣ እንዲች ለማንሳት ሞከርን። ሀገራችን በየአቅጣጫው ደንብ ነው ከፍ ከፍ ከፍ ከፍ እያለች የምትቀጥለው። ከማሸነፍና ከማሸነፍ ከድልና ከድል ውጭ ሌላ አማራጭ የለንም። ድልና ድል ብቻ ነው አማራጫችን። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉ ጥሩ ይሆናል፣ ሁሉ ሸጋ ይሆናል፣ ሁሉ በጎ ይሆናል። ይህ ቃላችን። ዮሐንስ ኮነር ላይክ ሽር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮነር ቤተሰቦች ቸር ቆዩኝ። የነገ ሰው ይበለን።